ሀረግ ሀረግ ሀረግ ሀረግን ይጀላችሁ መጥቻለሁ። ዛሬ ደግሞ ማለት ነው እንግዲህ ናቱና ኤፍራታ በዝልክ መሆን የለባቸውም። ኤፉዬ እንግዲህ ካገባችሁ ፊልሙ ይበላሻል እያልኩ ነው። ውድ ቤተሰቦቼ፣ ቤተሰብ ያልሆናችሁ ላይክ እና ሸር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ሰላም፣ ጤና ይስጥልኝ። ዛሬ ደግሞ ሀረግን ይጀላችሁ የመጣሁት ማለት ነው። ሀረግ ላይ እንግዲህ እንደምናየው ከሆነ ኤፉና ናቱ አልፈልግህም ብለዋለች፣ ማለት ነው። ለምን እንደዚህ ሊሆን ቻለ? ውድ ቤተሰቦች ማለት ነው። በዚህ ልክ እንዴት ልታረግ ቻለች ኤፍራታ ማለት ነው። ያው ስላስፈራራት ይመስለኛል። አይፈረድባትም፣ ግን መከራ በዛባት ማለት ነው። ናታልም ደግሞ እንዴት ከዚህ በኋላ ግን ቀልዴ ነው ፕራንክ ነው ብትይኝ አልመለስም ብሏታል ማለት ነው። ህወይም ደግሞ እንግዲህ በምን አስፈራርቶች ነው ኤፍራታ እያለቻት ነው ማለት ነው። በምን እንዳስፈራራሽ ንገረኝ። አንቺ ማነሽ? እንዴት ስለ የፌት ሰው ነሽ አይደል? እንዴት እኔ የሱ ሰው አይደለሁም። በስተመጨረሻም ደግሞ ፖሊስ ነው ስትላት ደነገጠች ማለት ነው። የህግ አካል ነው ስትላት በጣም ደነገጤ ማለት ነው። ጉድ ቤተሰቦች፣ ምናልባት እንትንትላት ይሆናል ብዬ አስባለሁ ማለት ነው። እንግዲህ ለፍቅር መስዋዕትነት መክፈል ማለት በጣም ከባድ ነው። በፊትም ላይ ቤዚን አስፈራርተውት ነበር፣ በኤፍራታ አስፈራርተውት ነበር ያገባት ማለት ነው። ቤዚን ያው ኤፍራታ ተምትል ቤዚን ማግባት አለብህ ብለውት ነበር ማለት ነው። በእሷ የተነሳ ቤዚን አግብቷት ነበር እና አሁን ደግሞ ኤፍራታን እኔ ብድር ይመስለኛል። እንዴት ይህ ናታልና እንትና ወንድምና ወንድም ናቸው፣ በነገራችን ላይ ያፌትና ናታል ወንድምና ወንድም ናቸው ማለት ነው። እሱም እሱ ወደኋላ ትተን ናታል ሰለሞን፣ እንደዚሁም ደግሞ ያፌት ሰለሞን ነው ስማቸው። ፅ እንድትገኝ የፈለገው አንዷ ቀሪ ሀብቴ እሷ ናት። በቃለችኝ የምላሰው በሰርጌ ቀን እንድትቀላቀለኝ፣ ፅን ይዘሽ ትመጫለሽ ብሏታል። ቤዚን ከእስር ቤት አስፈታሻለሁ፣ ና ግን ይዘሻት ትመጫለሽ ላይ ናታልም እንዲመጣ ይፈልጋለሁ ብሏል ማለት ነው በዚህም ደግሞ እንዴ እሱ ማናደድ ና ማቃጠል ነው ወይ የምትፈልገው እሱን ልታሳብደው ነው ወይ ናታል ና ፉ መቼም መቼም አታደርገውም ፍራት አታገባም እያለችው ነበር ማለት ነው እንግዲህ በስተመጨረሻ የምናየው ይሆናል ማለት ነው። እርግጠኛ ነኝ ኤፍራት አለው ታገባዋል ብላችሁ ታስባላችሁ? እኔ አይዋጥልኝም። ውድ ቤተሰቦቼ እንድታገባው በፍጹም አንፈልግም ማለት ነው። ናታልን ትታ እኔ ኤፍራት አገባይ ማለት ይሄ ፊልም ገደል ገባ ማለት ነው። ውድ ቤተሰቦቼ የእሱን ካገባይ በጣም ከባድ ነው። ምናልባት ህዊ እንትን ትልላታለች ብዬ አስባለሁ። መፍትሄ ታመጣ ይሆናል አብረው ይሰሩ ይሆናል ከኤፍራታ ጋር። ኤፍራታ መሆን አላመነቻትም ማለት ነው የህግ አካል ላይ ሰላለቻት፣ ምናልባት አብረው ሊሰሩ ይችላሉ ብዬ አስባለሁ። ምን ነው ከዚ ጉድ ባወጣችላት ማለት ነው። እኔ ያፌት እንድያዝ ፈልጋለ። ጉድ ቤተሰቦቼ ማለት ነው። ምክንያቱም በዝልክ ኤፍራታን እንደ ዋጋ ከፍላለች። አሁን ላይ ደግሞ ናታልን አልፈልግህም ብለዋለ። ናታልም ደግሞ ከዚህ በኋላ አይንህን ማየት አልፈልግም ስላለችው፣ ግን መተሽ ድጋሜ እንትን ላለሁ ብትይ ፕራንክ ነው ይቅርታ ብትይኝ አልፈልግም ብሏል ማለት ነው። ስለዚህ አልፈልግም ብሏል ማለት ነው። እንደዚህ ያለበት መንስኤ ምን እንደሆነ አላቅም ማለት ነው። እሷም ደግሞ እሷም ደግሞ ማለት ነው የኤፍራታም ደግሞ ከዚህ በኋላ ስለም አልፈልግም ስላለችው በጣም ተናዶ እሷም ስስቅ ላይ እያለቀሰች ነበር። እንግዲህ ሉሊትም ትያዛለች ብዬ አስባለሁ ማለት ነው። በስተመጨረሻ ግን ኤፍራታ ታምናት ይሆን? እሷ እንዳዳነቻት እሷ ህይወቷን እንዳተረፈችላት ምናምን ግን ታምን ይሆን? እርግጠኛ ኔ ታምናታለች ብዬ አስባለሁ ማለት ነው ህይወቷን እሷ ከሞት እንዳተረፍቻበት ስትነግራት ምን ይሰማት የሆን? ህይወት ስትነግራት ውድ ቤተሰቦቼ በጣም ከባድ ነው። ታውቃላችሁ ስሜቱ ማለት ነው። እና ኤፍዬ እንግዲህ በዝልግ ስቃይ ይብቃ እያለ ነው። የኤፍራታ ስቃይ ይብቃት ይብቃት ይብቃት ይብቃት ይብቃት ማለት ነው። ውድ ቤተሰቦች፣ አይ ኤፉ ማለት ነው ተሰቃየች። ውድ ቤተሰቦች፣ እንደ የእሷ ስቃይ እኮ በዛ የእውነት በዛ ማለት ነው። እንደ እድሜ ዘላለማን ስቃይ፣ ዛሬ ስቃይ፣ ነገ ስቃይ፣ በቃ ሁሉ ጊዜ ስቃይ ስቃይ ስቃይ በዛ ማለት ነው። እና ይብቃት እያልኩ ነው ውድ ቤተሰቦች ማለት ነው ስቃይ በቃ እና የፍዬ እንግዲህ በዝልክ ይብቃት ማን የኤፍራታ አስቀይ ያስጠለው ላይክ እያደረገ ማለት ነው። እና እናቱም ደግሞ ያው ለቢኒም ከኤፍራ ጋር ተጣልታቸዋል ነው እንዲህ ምናምን እያለው ነበረ። እሱ ገኒም ደግሞ ምን ናን ልች እውነት ነግረዋት ነው ወይ እናትነቴ የነግረዋት ከሆነ በጣም አዘነች ማለት ነው። ሁሉም እያዘነላት ነው ለኤፍራታ ማለት ነው። እንደዚህ በአንዴ ተቀየረች እያለ ነው ናታልም ማለት ነው። ናታልም አዝኗል፣ ግን ተመልሰው ወደ ህይወቴ ብትመጣ አልፈልግም ብሏል ማለት ነው። ያፌት የሚባል ሰውዬ እያለ ምንም ቤዚም ይሄ አረመኔ ሊያደርገው ነው ማለት ነው ትላለች ማለት ነው። ፂም ሄዳ ደግሞ ሁሉንም ነገር ንብረቷን በሙሉ በሷም በናታል እንዲያዞረችው ለናታል ለኤፍራታ ብሎ ብዙ ነገርን እንዲያጣ ትነግራታለች። ለቤዚ ማለት ነው። ጽጽም ደግሞ ተናዳለች። እንዴት ንብረታችንን ሁለ ነገራችንን እያሳጠችን ኤፍራታ ናት እያለች እየነገረቻት ነው ማለት ነው። ወንድም ያሁን ላይ ጭንቀት ላይ ነው። በዛም አልፎ አልፈልግህም አለችው ብላት በጣም ደስ ብሏታል። ቤዚ እስክትወጣ ድረስ ነው እንግዲህ እወጣለሁ ብላለች ማለት ነው። ከእስር ቤት ተወጫለሽ ግን ከወጣሽ ደግሞ እሷን ታመጭልኛለሽ ብሏታል ማለት ነው። ጋይዝ ማለት ነው ጽል ነው ይዘሽልኝ እንድመጪ ያላት ማለት ነው። እንትናም ደግሞ ደስ ብሏታል ማለት ነው። ተስር ቤት እንዴት ነው መወጣው እያለች ከወጣሁም ደግሞ እንግዲህ ከወጣይ ጉድ ሊታይ ነው። ወደ እስር ቦታ እየለቀቀች ነው ቤዚ ማለት ነው። በነገራችን ላይ ለያፌት ቦታ ልትለቀለት ነው ማለት ነው። ምክንያቱም እሷ እስር ቤት ቆየች፣ እሱ ደግሞ እስካሁን እስር ቤትን አልቀመሳትም ማለት ነው። አሁን ወደ እስር ቤት ይገባል። እሱ ብታሰርም አንድ ወር ሁለት ወር ነው፣ ከዛ ውጭ እወጣለሁ እያለ ነው ማለት ነው። እንግዲህ ይታሰራሉ ብዬ አስባለሁ። ወይ የአፌት ባልደረባዎችም ይታሰሩና ግልግልኛም ደግሞ ሰላም እናገኝበት። እንዴት ኤፍራት እና ናታ ሊጋባሉ? ቤዚ እንግዲህ ትንጨረጨራለች። ያሰርጋቸው ቀን ግን ትናን አታገባውም። ያፌትን በፍጹም አታገባውም። ኤፍራት አታገባውም። ያፌትም እመኑኝ አታገባውም ማለት ነው። የምታገባው ማንን ነው ናታልን? እንዴ ናቱ የስ ጋይስ ናታችን ናታችን ናታላችን እስ ጋይስ እዬ ማለት ነው። ናቱ ናቱ ማን አለ ያለ ኤፍራታ? እዬ ያለ ኤፍራታ እኮ ናቱ ባዶ ነው። ስለዚህ ታገባዋለህ ኤፍ ማለት ነው ናታልን። ያፌት ግን ማለት ነው ስነ ስርዓት አድርግ እንዴ። በቃ ልጅቷ ምን አድርጊ ነው የምትላት? ልጆቹ ቀኑ አብረው ሲሆኑ ቅናት ቤዚና እንትና ማለት ነው ያፌት በቅናት ሊሞቱ ነው ማለት ነው። ግን አሁን ላይ በደስ በደስታ ደስ ብሏቸዋል ማለት ነው። ውድ ቤተሰቦችን የራሱ ዋዋው ደስ ብሎኛል። የናታል ና የኤፍራታ አሁን ደግሞ በብቻ አሁን አዘን ምንም መከራ ለፍቅር ምንም ነገር ይሆናሉ። ግን ፍቅራቸው ደግሞ እንደ ደፈረሰ ሳይቀርም ይቀጥላል ማለት ነው። ውድ ቤተሰቦች እንሻላ ይቀጥላል እላችኋለሁ። ይቀጥላል ይቀጥላል ማለት ነው። ይቀጥላል ይቀጥላል ፍቅራቸው ማለት ነው። ስለዚህ ፍቅር ይቀጥላል እላችኋለሁ። እኛም ደግሞ በደስታ ለማየት ያብቃን እላችኋለሁ። ውድ ቤተሰቦች እኔ በጣም ነው ደስ ያለኝ።